ሶሪ አንዴ፣ ሶሪ አንዴ፣ አንዴ፣ ሶሪ ብሴ አያት ካላወራሹ ረጅና ዘሃራን አስገቧት። አመሰግናለሁ። ልመኛዋ ዘሃራን አስገቧት። ሀይሚዬ ነው ነው ፈልጎ ነገር አውጥተሻል፣ ምክርም ሰጥተሻል። እኔ አንድ ነገር የረሳሹ ነገር አለ አውቃለሁ፣ አንቺ እንደምታውሪ አንድ ሰው ጀግና ስለአለ ወደፊት ወይም ያንተ የሰውን የሚመራ ሰው አይደለም እኔ ጎን ቆመሃል፣ ሃይሜም ደግሞ አከለ እኔ ጎን ናት። እንደዛ የሚባል ቃል ለእናንተ ጀግና ወይም ደግሞ በርቱ ሂዱበት የሚሉ ሰዎች ወደ ገደር የሚከተሰው ነው። እንደኔ ማለት ነው፣ እንደኔ አስተሳሰብ የእናንተን ጥፋት አንድ የሚያደርግ ግ የእናንተን ጥፋት ብሩኬ ጎበዝ፣ ሃይሜ ጎበዝ ሂጅበት፣ እንደዛ ያለው ሰው እናንተን ጀግና ናቸው፣ እንደዚህ ናቸው የሚሉ ሰዎች ሳይሆን እናንተን የሚመክሩና እናንተን ይህንን አጠፍታችኋል፣ በዚህ ተመለሱ የምል እንልናንተ ወዳጅ ያኛው ሂጅበት ሂዱበት የሚሉት ለናንተ የሚያለያዩ ሰዎች ናቸው፣ እንደኔ ማለት ነው። ለምን ጠላት እኮ ጠላት ጥንቃቄ ይደረጋል። ያንን ወዳጅ ነው የተባለ ደግሞ ክፍተት ፈጥሮ ምን አደርጋል? ከሌላ ሰው ጋር ስትመጣ ከ ከጥፋተኛ ወይም ደግሞ አንድ ሰው ለማግደል ስትል ሂዱበት የሚል ነገር አለ። ያኛው ላይ በጣም ትልቅ ስህተት ነው። እኔ ጎን የቆማችሁት አይባልም። እንደኔ ማለት ነው። በቅርታ አርጉልኝ እንደዛ ሲባል ማለት ነው። ለምን ያ ሰው ለምንድን ነው እኔን እየሰደበኝ? ኦዴንስም ቢሆን እኮ እኔ ምን አጠፍቼ ነው? እኛ ምን አጠፋነ በምን ምክንያት ነው ኦዴንስ እንደዚህ የሆነ? እስቲ እኛ እንደዚህ ስንጣላ? አንድ አልሆኑም። እስኪ አንድ ሁንን እነየው ለማለት ነው እንጂ እንደዚህ ወይም እኛ አንድ እነሱን አንድ ለማድረግ የማይጠቀማቶችን ቃላቶች አታጠቅማቸው አይደለም በዛኛ ምክንያት ነው እንጂ ኦዲንስ እስኪ አንዱ ኑና ምንሀል እንደሚደሰቱ እናንተ መንገዱን ራሱ በትክክለኛ ያመጣችሁትን ካራክተር በትክክለኛ ስታመጡት እዚህ ጋር ኦዲንቱ ረጋ ብሎ ተደስቶ ነው የሚቀመጠው። ስለዚህ እስኪ እናንተ ራሳችሁ ለኛ ሳይሆን ለኛ መልስ ለኦዲየንስ መልስ ሳይሆን አከሌ ሰደበኝ አከሌ እንደዛ ለማለት ጀግና አንበሳ የሚሉት ሳይሆን ያንንን ኮሜንት የሚመክሩትን ኮሜንት ወይም ስድብ፣ ለምንድን ነው የተሰደብኩት? ምን ምን ሰርቼ ነው? ጥፋት ምንድን ነው? የምን ላይ ነው ትኩረት ማድረግ ያለባችሁ እንጂ ጀግና ናችሁ ሄዱበት ያለበት ሰዎች ትኩረት አታድርጉ፣ ስተት ነው ያ የሰውን መለያያ ነው። እንደዚህ ቃላቶችን የምትጠቀሙ ኮመንተራቶች ራሱ ማለት ነው መመከር እና ምክሩ ዝከሩ ጀግና አንበሳ የምትሉት የኔ አንበሳ ሀይሚዬ የምትሉ ሰዎች አይደለም። ሰውን አንድ ሰው ስላመጣ አይደለም ትክክለኛ ትውልድ እንደዚህ አይደለም። አሉ እኮ ከኛ በታች አሉ። ወይም አንድ ሰው ቢመጣ የእናንተን የሚከታተል ሰው ቢኖር በቃ እኔ ችግር የለብኝም። ለካ አንድ ወንድ ሲሄድ አንድ ወንድ ይመጣል፣ አንድ ሴት ሲሄድ አንድ ሴት ትመጣለች የሚል መንገድ ነው እናንተ ይዛችሁ አሁን ትምህርት ነው ብላችሁ ያሄዳችሁ በመንገድ እሱ ነው። አይደለም ከእናንተ ባህሪ ጋር የሚሄድ ይሄ አይደለም። እናንተ ሰውን እንዴት ነው የተጣላ ሰው ራሱ ፍቅረኛሞች ራሱ የተጣሉበት መንገድ። እንዴት ነው ተመልሶ ወደ ቦታችሁ ታርቆ የሚመለሱበት መንገድ ማስተማር አለባችሁ። አንዱን እዛ ጋር ቆሞ በህለ እኔም ወንድ አመጣለሁ እኔም ሴት አመጣለሁ፣ በባለ ቃላቶች አይደለም በትክክለኛ ትምህርት የሚሆነው። ብዙ ሰዎች አለ እኮ ሴቶችንን እናንተ ኦዲየንስ ብዙ ሰዎች ወንድ እንኳን በመቶ ፐርሰንት ዘጠና ዘጠኝ ሴቶች ናቸው። እዛ ላይ ፍቅረኛ ያለ ሰው አለ። ከባሉ ከባሎቹ ጋራ ተለያይቶ ያለ ሰው አለ። ይህ በትክክለኛ ነው የምናገራቸው። ፍቅረኛ ይዘንም ደግሞ የለቀንም አለ። እዛ መሀል ላይ እናንተ አሁን ገና 19 አመት፣ 20 ከ22 አመት በታች ናቸው ያንን ለማስተማር ፍቅረኛውን የጠላቸው ሰው በምን ምክንያት እንደሚጠላ ለምን እንደሚጠላ እና እንዴት አድርጎ ያንን ፍቅረኛ ታርቆ ወደ ቦታ እንዲመለስ ማድረግ ማስተማር ነው እንጂ አንዱ ከሄደ አንዱ ማምጣት አይደለም። ይሄ እንዳትሳሳ ከእናንተ ጋራ ባህሪ የሚሄድ አይደለም። እናንተ እንደዚህ አይደለም ሰዎቹን የምታስተምሩበት። ጀግና አከሌ ጀግና ስላላችሁ አይደለም። አከሌ ጀግና ነኝ፣ እኔ ጎን ነኝ እናንተ ጎን ያለው አስር ወይም አምስት ናቸው ሂዱበት። ጀግና ናቸው እናንተ የሚሉት ወይም አስር ወይም አምስት ነው። ከመቶ ከመቶ ፐርሰንት ዘጠና ዘጠኝ ደግሞ እናንተ ወዴት እንደተራመዳችሁ፣ እናንተ እናንተ ወዴት እንደሄዳችሁ እያሉ ነው። ሰው ባየ ነው እንጂ የሚመራው እናንተ እኛ እዚህ ጋ በእናንተ የምታሳዩን መንገድ ነው የሚመራ እያለው እንጂ የወደፊቱን አይደለም ህይወት እኮ የምትቀጥሎ ህይወት ብዙ ተራራዎች አለ። ብዙ ተራራዎችን አልፈን ነው እዚህ ጋር የምንመጣው። ያንን ተራራ ደግሞ ማውጣትና ህይወትን ማስተማር እንደዚህ አይደለም፣ በእናንተ ስምና ጋር መሄድ እንደዚህ አይደለም። በጣም ይህ ትልቅ ክስተት ነው። ለምን ጀግኖ እንደዛ? እሺ፣ እና ሰውን አለ አለያይቶ ከሰው ጋር ለማገናኘት ጀግና የተባለ ያንን ማበረታታት የሚሳደቡትም ደግሞ የሚሳደብ ተሰልቤ ያለው አዎ እየተሰደባችሁት ነው። ከእናንተ የማይጠበቅ ከእናንተ የማይመጣ ጥን ስድብ እያለ ነው። እናያለን፣ ቁጭ ብለን በስነ ስርዓት ላይክ ነው የምንሰጠው። ትክክለኛው ላይክ ነው የምንሰጠው እንጂ ኮሜንት ጽፌ አላቅም። በኔ ቁጭ ብለን በስነ ስርዓት እያነበብን ነው። ኮሜንት ያንን አይደለም እናንተን እንደዛ አይደለም ኮሜንት ልክ እንዳንብባችሁት ደና ደና ደና ነገሩን እንዳወጣችሁት የአመቱ ዘጠና ዘጠኛው ምንድን ነው የሚፈልገው ከኛ እኛን አንድነት ነው ሀይሜ ስታጠፋ ወደ ሀይሜ ብሩኬ ሲያጠፋ ወደ ብሩኬ ና ተመለስ አንተ ጥፋተኛ ነህ እናንተ ያላችሁበት ምክንያት እኮ ነው ሰው ወጥቶ እናንተ ያሳያችሁት አክሽን ነው የትላንትና ያሳያችሁት አክሽን ማንም ይዞ አይሄድም ሰው እኮ ይቀየራል ዘው ቦታ አይደለም ንፋስ ነን በዚህ ዘመን ውስጥ ንፋስ ሆነና ሆነናል። ሁላችንም በዚህ ዘመን ትክክለኛው የትላንትና ና አይደለም። እኛም የምናወራው ምን ነው ወስደውም ትምህርት ዛሬ በእናንተ ያረጋችሁበት ወይኔ ያ ከሌለች ተበላሽታለች። አባትና ተዋ ሰላም ነበሩ ብሎ የትላንትና ዛሬ ማንም ሰው ሊያወራ አይችልም። ዛሬ ያረጋችሁት ነው የሚያወራ ሰው ትልቁ ጥፋታችሁ ይሄ ላይ ነው። የትላንትና ማንም አስቦ የሚያወር አይደለም። የትላንትናው ጡራችሁ ነገራቶች ከቤት ቤተሰብ የእናንተ ቤተሰቦች የተማርኑ ብዙ ነገራቶች አለ። እናንተ ቤተሰብ ውስጥ ብዙ ነገራቶች አለ። እንደዛ አይደለም። እናንተ ቤተሰብ ስላደጋችሁ ወይም ደግሞ ትላንትና ዘጠኝ ዘጠኝ ወር ምን ቢካል ተሳሳትኩ፣ ዘጠኝ ወር ነው። ወደ አዲስ አበባ ከገባችሁ ዘጠኝ ወር፣ ስምንት ወር እንደዛ ወደ አዲስ አበባ ከመጣችሁ እንደዛ ከሆነ ተሳስታችኋል፣ አይደለም የዛሬው የምትሰሩትን ነገር አስተካክሎ ለምን ሰው እንደዚህ ይለናል? ለውን ለምንድን ነው የሚወደን? ለምንድን ነው የሚጠላን? ያንን ነገራቶች አሁን የምታደርጉ ነገራቶች ሁለታችሁን ቁጭ ብላችሁ፣ እስቲ ቁጭ ብላችሁ እኛ ምን አጠፋን ብላችሁ እራሳችሁን ተጠያየቁች ተበርሳችሁ እዚህ አሁን እናንተ በህልህ የማይደረግ ነገር እያደረጋችሁ ነው። በህልህ እልህ አይደለም መጥፎ ቦታ ላይ አው ጀግናነን እንድንል አንልም አልልም። ለምን ስለምወዳችሁ ስለማከብራችሁ፣ መጥፎ ቦታ ላይ እንድትወርቁ ስለማልፈልገው ሌላ መጥፎ ነገር እንድታደርጉ ስለማልፈልገው ማለት ነው። ለምን ያጀንነት አይደለም እልህ በህልህ አይደለም። ከእናንተ የማይጠበቅ ነገር የምታደርጉት እንደሱ አይደለም በህልህ ራሳቸውን አስከብሩ። የትላንትናን አይቶን እኔ ሰው ያክብረኝ ማለት በዚህ ዘመን ስህተት ነው። እሱም ሰው እኮ የትላንትናውን ነገር ሳይሆን ትላንትናውን ያበላሸውን ዛሬ አስተካክሎ አምጥቶት ነው። ኦኬ የትላንትናውን ያበላሸውን ነ ዛሬ ማስተካከል ያለበት እንጂ ትላንትና ጥሩ ሆነ ዛሬ ማበላሸት ያንን ነገር አይደለም አበላሽቶ የመጣውን ዛሬ አስተካክሎ የመጣውን ነው ትክክለኛ ሆኖ ተመልሷል። ወደ ቦታችሁ የሚመልሶ ያ ነው እንጂ ያበላሹበት መንገድ የምትሄዱበት መንገድ አይደለም። ምንም ነገር ሳሞቹም ሆኑ ማሞቹም ሆኑ ምንም ሆኑ ምንም ሆኑ እንደኔ ማለት ነው ትውልድን ሌላ ቦታ እየከተታችሁ ነው የምትሄዱ። አስተካክሎ ሁለታችሁም ላይ ነው እኔ ቆሜ የማወራው? በል በጎናችሁ ያሉ ሰው እስቲ ምን ያመጣሉ? የሚሉት ሊኖር ይችላል። እናንተ የማታደር ምታደርጉት እኔ እና እናንተ የምታደርጉትን ነው እኔ ቪዲዮ አይቼንም መፍረድ የምንችለው ይችላል እንጂ እናንተ በውስጥ የምንሰራው እንደዚህ ነው እንደዚህ ነው የማውራት አይችልም። ስለዚህ እናንተ ወደ ቦታችሁ ተመለሱ። ወደ ቦታ ሁለታችን ቁጭ ብላችሁ እንደ ኮሜንት ደህና ሰውና መጥፎ ሰውን እንደሚታዩት እስቲ ምንድን ነው ብላችሁ በስነ ስርዓት ለመጥፎቹም እንደሚታዩ ለደግ ደግም ብዙ ምስኪኖች አሉ። እናንተ መለያየት የማይፈልጉ እዚህ ጋር ቁጭ ብለን